ከተወጠሩ ክሮች የሚሰራ የኢትዮጵያ ጥንታዊ የዜማ መሳሪያ ነው። በገና ሌላ ስሙ በግዕዝ እንዚራ ተብሎ ይጠራል። ቁመቱ ረዘም፣ ገበታው ሰባ ያለ ከ90 ሳንቲሜትር እስከ 140 ሳንቲሜትር ርዝመት ያለውና አስራው ጅማቶች ወይም አውታሮች ያሉት ጥንታዊ የኢትዮጵያ የዜማ መሳሪያ ነው። አለቃ ኪዳነ ወልድ ክፍሌ በመጽሐፋቸው በገና በዕብራይስጥ ቋንቋ ናጌን ይባላል ካሉ በኋላ ሲተረጉሙት ነዘረ፣ መታ፣ ደረደረ ማለት ነው። ሲጠብቅ ደግሞ ነደደ፣ ተቆጣ ያሰኛል ብለዋል። በቁሙ መዝሙር ማለት ነው ብለውም ፈተውታል። ስለ ቃላዊ ትርጉም በገነ አደረቀ፣ አቃጠለ አነደደ ማለት ነው ብለው ተርጉመውታል። በገና በትክክል መቼና እንዴት ተጀመረ የሚለው ጥያቄ መርሱ ከባድ ቢሆንም እንደ መጽሐፍ ቅዱስ እውነታ የመረመር ነው እንደሆነ በገና ለመጀመሪያ ጊዜ የደረደሩት የላሜሄ ልጅ የዩባል ወይም ኢዮቤ ልጆች ነበሩ። በገና ጥንታዊ ይዘቱን የጠበቀ የሀገር ሀብት ነው። በታሪክም ከክርስቶስ ልደት አስቀድሞ በንጉሳውያን ዘመን ነገስታት ሐዘንና ደስታቸውን በበገና በማጀብ ይገልጹበት እንደነበር ተከትቦ ይገኛል። በቅርብ ከነበሩ ነገስታትም አጼ ምኒሊክና አጼ ቴዎድሮስ በገና ይደረድሩ እንደነበርም ይነገራል። በገና ጥልቅ ተመስጦን የሚጠይቅ የዜማ መሳሪያ ሲሆን ለፈጣሪ ምስጋናና ጸሎት ማቅረቢያ ለበጎ ሥራ መነሳሳትን የሚፈጥርና በአብዛኛው ለመንፈሳዊ አገልግሎት ጥቅም ላይ የሚውል ነው። ከዚህም ባለፈ በገና ከደርዳሪዎቹ የውስጥ ስሜት ጋር ጥብቅ ትስስርና ቁርኝት ያለው በመሆኑ ለማኅበራዊ ሴቶች መዳበር በመንፈሳዊ ሕይወት ለመበርታትና ለውስጣዊ መረጋጋት ጉልህ ጠቀሜታ እንዳለው ደርዳሪዎች ይናገራሉ። በገና መድኃኒት ነው ለሰው ልጅ። ለምሳሌ እኔን እግዚአብሔር እኔ እንደ ምክንያት አድርጎ በእኔ በደካማ አንደበት አድሮ ሌሎች እንዲድኑ አድርጓል። ስጀምር በቃ የለም የነበረኝ ነገር በቃ እንድረሰው ነገር በቃ የነበረኝ ነገር በቃ ያለ መታዘዝ የመነጫ ነጭ በቃ ያለ መግባባት ነው የነበረኝና ስገባ ወደ በገና ሕይወት ስገባ የተለያዩ ጥቅሞች የሰጠኝ በገና ትንት ማለት ትንት ማለት ለም አንተው ለምሳሌ ዝቅ ብለህ ነው ሰዎች እንድታከብር በቃ ታላቅህን ታናሽህን ለይተህ በቃ ማክበር እንዳለብህ እንዲሁም ደግሞ እግዚአብሔርን በበገና ማመስገን እንዳለብህ። በገና ማለት መድኃኒት እንደሆነ በገና ራሱ እግዚአብሔር እንደሆነ ነው የምትረዳ። ከመንፈሳዊ አገልግሎት በተጨማሪ ያው ሀሳባችን እንዲሳካ ያደርጋል። በቃ ለምናስበው ነገር ግብ ላይ ያደርሳል። በገና ጸሎት በምናደርግስበት ሰዓት በቃ ሁሎችም ነገር እኩል ይሆናሉ፣ ያሰብናቸው ነገር ይሳካሉ። ቀርቦ የተማረና የውስጡን አጠቃላይ ጥቅሙን ያወቀ ካልሆነ በቀር በርቀት የሚያይ ሰው በገና ጥቅም እንዳለው ያውቃል ብዬ አላስብም። ምክንያቱም ከእኔ እንደተረዳሁት ማለት ነው። ለመጀመሪያ ጊዜ በገና ለሚደረድሩ ሰዎችን ቢሆን በቃ በአጠቃላይ በስልክም ስሰማው ከበገና ይልቅ ሌላ ነገሮችን በቃ ደመቅመቅ ያሉት ነገር ነበር የማስበው። ወደዚህ ወደ በገናው ውስጥ እግዚአብሔር ፈቅዶት ወደዚህ ከገባው ጀመሬ ግን በገናን እንደኔ አድርጌ አቅርቤ ከተማርኩኝ ወዲህ ግን በቃ ባለ ነገር እጅግ በጣም እግዚአብሔር እናውቀዋለሁ። ለመጀመሪያ ጊዜ ሲሄድ የነበርኩት እንደ ሰዎች ሊሆን በሚል አቅጣጫ ነው እንጂ የውስጡን ነገር አላውቅም ነበረ። አሁን ግን እጅግ በጣም ደስታ ተሰምቶኛል። በተጨነቅኩ ጊዜ እንኳን እጅግ ወደ አለማዊ ነገር በተመኘሁና ብዙ ነገር ባሰብኩ ጊዜ በቃ ጭንቀት ነበር፣ በጭንቀት ነበር የምኖረው ነገር ግን በገናይን ይዤ ወደዚህ ውስጥ ወደዚህ ህይወት ውስጥ ከገባሁ ወዲህ ግን የበገናውን ድምጽ ከጎን ታቀፌ በሰማሁኝና ባወቅኩ ጊዜ በደረደርኩ ጊዜ ግን እጅግ በጣም ደስታ ይሰማኛል። ባዘንኩ ጊዜ ምጽናና ነበረ። እኔ ለምሳሌ በጣም አልቃሻ በሆነ ባልሆነ ሆኖ የምጨነቅ ነበር። በገናም ስማር ያመኝ ነበር እና ማለት በምማርበት ሰዓት ጸበል ተጠምቄ መጥቼ በሩ እየተዘጋብኝ እዚህ እንትኑ ጋር ቆሜ ዜማ አዳምጥ ነበር። ከበገና ፍላጎቴ አንጻር መምህሯ ሰዓት አልፏም ብላ በሩን ስዘጋብኝ ጸበል ቆይቼ መጥቼ አዳምጥ ነበር እና በገና ፈውስ ነው፣ መድኃኒት ነው፣ የተጨነቀን የሚያረጋጋ ነው፣ የክፉ መንፈስን የሚያርቅልን ነገር ነው ከእግዚአብሔር ጋርም ያገናኛል። ጥቅም አለው። እንዲሁም ደግሞ ለምሳሌ የሆነ በሽታ ቢኖርብህ ለስጋ ከበሽታ ያድንሃል፣ ለነብስም ያገናኛል፣ ከእግዚአብሔርም ያገናኛል ማለት ነው። ስለዚህ ያው ያለው ጠቀሜታ በቃ ሰዎቹ ከበሽታቸው እንዲድኑ የተለያዩ ሰዎችን ደግሞ መመለስ እንዲችሉ፣ እንዲሁም ደግሞ አሁን ለምሳሌ እኔ የተምሬ አሰልጣኝ ብሆን የተለያዩ ጥቅሞችን አገኛለሁ ማለት ነው። የስራ እድልም ይመጣልሃል። በገና ከሀገራችን ታሪክ ጋር የተሳሰረ መሰረትና ዳራ ይኑረው እንጂ ለሀገር በቀል የዜማ መሳሪያዎች በቂ ጥናትና ምርምር ባለመደረጉ ከፍተኛ የትምህርት ተቋማት ወይም ኮሌጆች አለመኖሯቸውና በተለይም በገና ለመንፈሳዊ አገልግሎት ብቻ የሚውል ነው በሚል ትኩረት በመነፈጉ የደርዳሪዎች ቁጥር መቀነስን በገና ለዓመታት ማስተናገዱን ማስታወስ ይቻላል። ይሁን እንጂ ከቅርብ ጊዜ ወዲህ ግን መንፈሳዊ የበገና ማሰልጠኛ ተቋማት እየበረከቱ በምጣትም ተከትሎ የበገና ደርዳሪዎች ቁጥር ከፍ እያለ መጥቷል። እንደምታውቁት በገና ጥንታዊ የቤተ ክርስቲያኗ ቢሆንም መካከል ላይ ጠፍቶ ዛሬ በገና እየተፈለገ ያለ በገና የሚደረድር ግን ትልቁ ነገር ለፈውስ የሚያበቃው ለአካል የሚያበቃው ለጤና የሚያበቃው በገና። በገና የሚደረግር መትራት አማራጭ ነገለው ለምሳሌ እኔ ያማኝ ነበረ ያስጨንቀኝ ነበር ያስለቅሰኝ ነበር እኔ ዳንሁኝ የሀኛውም ሰው ደግሞ ሲድንበት ሲያል ወይም ሲማርበት ወደዚያ ወደ ትውልድ ወደ ትውልድ እየተላለፈ ይሄዳል አንኛውም ወጣት ወደ በገና ስልጠና ቢገባ አለማዊ ነገርን መርሳት ይችላል እግዚአብሔርን ያውቃል ለንስሐ ይጠራዋል ማለት ነው በገና ለወጣቶች መማር ጥሩ ጥቅም አለው። ለምን አሁን ዓለማችን እንደምታየው ስልኩ ጋር ብዙ ነገር የምናየው ስልካቸው ጋር ተጠምደው በመጠጥ በሱስ ተጠምደው የምናገኛቸው እና አሁን እነሱ በገና ቢማሩ ያን ነገር ይረሱታል ማለት። በሱስ የምናገኘው ነገር ምንድን ነው? ዓለማዊን ነገር ነው። ዓለማዊን ትተን እግዚአብሔር እንድናገለግል። የሆነ ችግር እንኳን ውስጥ ገብተህ ወደ በገና ስደረድግር ያን ችግርን ትረሷዋለ ማለት ነው። አሁን ለምሳሌ በገና መድኃኒት ነው ብለናል፣ ላመነበት ነው። በባህር ዳር ከተማ መንፈሳዊ የበገና ስልጠናን እየሰጠ የሚገኘው ቤዛዊት መንፈሳዊ በገና ማሰልጠኛ ተቋምም ለአንድ ዓመት ያህል ያሰለጠናቸውን አርባ ተማሪዎች ከሰመኑ አስመርቋል። ትማር በቃ እጀር ራሱ እየፈነዳ ምን እያለ ነው የተማርኩኝ እስከ መርቃኑ በቃ መጀመሪያ ስትጀምር የምትደርስበት አትመስልም። ከምርቃኑ እደርሳለሁ ብላ አታስብም ማለት አሁን አንድ ሰው ገና ጣቱን አስቆጥሮ ም ብሎ ስለሆነ እስከ ምርቃኑ እደርሳለሁ ብላ አያስብም። ግን ያው በእግዚአብሔር ፈቃድ በቤዛዊት ብርታት፣ አንችልም እንችላለን ወይ እሷን እያልን እየጠየቅናት፣ የማይችል ሰው የለም ከለመደ ሁሉም ሰው ይችላል እያለች በሷ ብርታት ው እንግዲህ ለዚህ ደርሰናላ። በጣም ደስ ይላል። ብዙ ነገር ተምረን ለዚህ ለምርቃት መውቃታችን እኔ በጣም ደስ ብሎኛል። ስለዚህ ያው ሌላ ነገር ይኖረኛል ብዬ አላስብም። በውስጥ ብዙ ነገር ሊኖር ይችላል። ለምርቃት ይሆናሉ ይበቃሉ ብዬ ያዘጋጀዋቸው አርባ ተማሪዎች ናቸው። ያው ተመርቀዋል። ደስ ብሎኛል። ያው በገና በመማሬ መንፈሳዊ ህይወትን በማጎልመሴ እጅግ በጣም ደስ ብሎኛል። ምክንያቱም ከአለማዊ ነገር ወደ መንፈሳዊ ነገር የእግዚአብሔርን ፍቅር እንዳውቅ ወደ እግዚአብሔር እንድገባ እግዚአብሔርን በቃ በትክክል እንዳውቀው በውስጤ ተመስጬ እግዚአብሔርን እንዲቀርበው አድርጎኛል። ምክንያቱም እንግዲህ በገና በመንፈሳዊ ህይወት እጅግ በጣም የሚያጎለምስ ነው። እንግዲህ ከተማሩት ከውስጥ ውስጥ አንድ ደስ የሚለ መዝሙር ቢኖር በባህሪ ምስኩን የሚለው ነው። ያገለግሉ መላእክት ከአዳመ ኢትዮጵያ ዩታ ስባቱ ዳረያም ምስጋና ይዛ በሰማይ ለምድቶም ይሁን ሰላም። በገና ተመስጦና ትዕግስትን የሚፈልግ የዜማ መሳሪያ በመሆኑ ደርዳሪውንም ሆነ አድማጩን የተረጋጋ ስብዕና እንዲኖሩ ያደርጋል። ተመራቂ ተማሪዎችም የበገና ትምህርት በመማራቸው ከመንፈሳዊ ጥቅሙ ባሻገር ስነ ምግባራቸው ላይ ለውጥ እንዲያመጡ እንደረዳቸው ይናገራሉ። በገና ስነ ምግባር በጣም ይቀርፋል በጣም እና ወዲያው ሲመጡ ያጋጠመኝ ነገር የሆነ በጣም የሚናገሩ ምናምን የሆነ ተናጋሪ ማለት ችኩለኛ እና ሲቸው ይቸኩሉ ነበር። ከዛ ሲደረድሩ ሲቆዩ ረጋ ያሉ ይሆናሉ። አዎ፣ ከዛ ደግሞ ሰው ማክበር ይጀምራሉ። ሲገቡ እራሱ ፈርተው ይገባሉ መጀመሪያ ዙብ ብሎ ሲገቡ የነበሩት ከዛ የቆዩ ሲሄዱ ሰው ሲመጣም እንደዚህ ብሎ ያስቀምጣሉ። እንዲያው በተመሳሳይ ደግሞ እነሱ መረጋ ይላሉ፣ ለሰው ክብሬታ ይሰጣሉ፣ ለበገነው ክብሬታ ይሰጣሉ። ቤተሰቦች በነገራችን ላይ እኔን አሁን ጥሩነሽ ነው የሚሉኝ፣ ግን ያው ከቤተሰቦች ጋር ያለኝ ግንኙነት ጥሩ ነው። ግን ያው ከቤተሰቡ ከወንድሞች ጋር አለ ያለ መግባባት ችግሮች አሉ እና ከጎረቤቱ ጋ ሰንበት ተማሪ ነኝ በነገራችን ላይ እና ሰንበት ምትት ለራሱ የመናገር ያለ መግባባት ሲናገሩ ያለ ማዳመጥ ክሎት ነው ነበርና፣ ወደዚህ በገና ስገባ ግን በቃ ሁሉ ነገር አዳምጨ መርስ መስጠት እንደም እንድችል እንድረጋጋ፣ ትግስት እንዲኖረኝ ሁሉ ነገር ነው ያደረገና፣ ከቤተሰቦቹ ጋር ያለኝ በቃ ቤተሰቦቹ እኔ ጥሩ ነሽ ነው የሚሉኝ፣ ግን ያው እኔ የነበረኝ ህይወት ራሴ ስለማውቀው በልብ የሆነ ነገር እንደማደርግ ስለማውቀው፣ ግን ያን ነገር ትቼ ቤተሰቦቹን በጥሩ ነገር እንዳከብራቸው ያው አድርጎኛል ማለት ነው። በገና የተጨነቁትን የሚያረጋጋ ክፉ መንፈስ ክፉ ነገር ሲያስቡ የነበሩትን ወደ መልካም ነገር እንዲያስቡ የሚያደርግ፣ ለሰዎች ደግ የሚያስቡ የሚራሩ የሚያደርግ ጥሩ በገና። በጌቴ ሴማኒ የሚለው ነው እና የመጀመሪያ ጊዜ ያቀረብኩት መዝሙር የነበር እና በጣም እየፈራሁኝ በመጀመሪያ ጊዜ ያቀረብኩ ስለነበረ እጅግ ስለማስታውሰው እሱን አቀርብላቸዋል በጌቴ ኛ ሲል ጌታችን ባለም። ያው ማስተላለፍ የምፈልገው ነገር ቢኖር ምንድን ነው? ያው የበገና መምህራኖች ልጆችን ያው ብቁም አድርጎ ከትውልድ ወደ ትውልድ እንዲተላለፍ አድርጉ። ያው እኔም ደግሞ በቻልሁት አቅም ከእግዚአብሔር ጋራ ምንም ደካማ ብሆንም ለማስተላለፍ ሞክራለሁ። እነሱም ደግሞ የበኩላቸውን ይወጡ። ወጣቱ በሱስ ከመጠመድ ይልቅ በቃ ይህች እኮ አላፊናት አይደል? እቺ የምንጠፋበት ነው። ከእግዚአብሔር ጋር የምንታረቅበት መንገድ ብንፈጥር ማለት በቃ ከአንድ ቦታ ላይ ግዴታ ከዛ ቦታ ሂጅ መማር አለብኝ ሳይሆን በአካባቢያችን በምናገኛቸው ነገሮች ላይ መጠቀም። ብዙ ጊዜ ስልካቸው ጋር ተጠምደው ባይውሉ ማለት ቢያዩ እንኳን በቃ ጅልጅል ነገሮችን አለማየት። በሥነ ምግባር የታነጸ በመንፈሳዊ ሕይወቱ የበረታና አስተዋይ ትውልድ ለመፍጠር የበገና ጠቀሜታ ጉልህ ነው። ከዚህም ባለፈ ሀገራችን አሉኝ ከምትላቸው ሀብቶች አንዱ በመሆኑ እንደ ሌሎች የዜማ መሳሪያዎች የትምህርት ካሪኩለም ተበጅቶለት በትልልቅ ተቋማት ትምህርቱ ሊሰጥ የሚችልበትን ሁኔታ ማመቻቸት ይገባል። አይ